ፖለቲካ ፓርቲ ተባረሩ። እነዚህ ትክክለኛ የፖለቲካ ሳይንስ ያሉት ተባረው አሁን የሃይማኖት ፓርቲ ከዚያ ትቀጣቀጣለህ። በሃይማኖት እሱ ተፈቅዶላቸዋል ምክንያቱም መንግሥት ራሱ ስለሚፈልገው ማለት ነው። አንዱን አንዱን አጥፍጦ ያው ይለምንበታል። እከካቡላ ያኛው ከአረብ ይለምናል፣ ይሄኛው ከአሜሪካን ይለምናል፣ ያ ደግሞ ሌላ ኦርቶዶክስ ደግሞ ከሩሲያ እና ከግሪክ ከምናምን ይለምናል። በቃ መሸቀን ያደርጋችሁት በሸቀ ከፋፍላችሁ ከፋፍላችሁ ህዝቡ እንዳይሰራ አብሎ እናንተ ነው አብሎ እንዲያይ ስራ እንዳይሄድ እንዳያድግ። እነዚህ ግን ው ቤተክርስቲያን ሰርተው ለሽማግሌዎቹ እነሱ መንኮራኩር ላይ ወጥተው በስምንት ሰከንድ በስምንት ደቂቃ ውስጥ ሌላ አለም አይተው ይመጣሉ። አፍሪካ አፍሪካ ነው ቀይ ነው አፍሪካ አፍሪካ ነጭ በሰራ አውሮፕላን እየሮጠች አንድ ናቸው፣ ደህና ናቸው። ይሄ ኦኮቴ እከት አንተ እግዚአብሔርን የደፈርክ። ይሄኔ ማንም ይሄኔ ደክልሀት ይሆናል። እውነቱን ነው የምነግርህ። እረድ እንግዲህ ያው ዮኒማኛ ልጅን ላለመደከል በምን ይታወቃል? ምክንያቱም አንድ ሴትዮ ነበረች ኢትዮጵያ ውስጥ ልጇ ተደፍሮ በጣም ምታሳዝን ሴት። ይኸው እንደዚህ አይነት ደግሞ አለች ለባለስልጣኖች ለሴተኛ አዳሪዎች ለኤፒፒ ባለስልጣኖች ሴት ስለምታቀብር ሊያን ተሸክመው ደግሞ እዚህ ጋር የሚሄዱ ወንድ ገረዶችም አሉ። እዚህ ላይ ወንድ ገረድ ሁላ ሀገሩ ተበላሽ፣ ባለ ራሱ አሁን አለን ይባላል። የለም እኮ ህፃን ልጅ እየተደፈረ አንድ ሴት አለች። አሁን ኡ እርዱኝ! ህፃን ልጅ እየተደፈረ መንግስት፣ ህፃን ልጅ የሚደፍር ሽማግሌ ይዛችሁ ላኩልኝ። እስኪ ቆይታ አባቶ መንግስት የመንግስት አካላቶች በሶስት ቀን ውስጥ አስረው የሚለቁ አንድ እናት እዚህ ጋር ስታለቅስ፣ ጋዴኖት የደፋሪ ዘር ደፋሪ ነው። ደፋሪዎች ሁላችሁም ደፋሪዎች ናቸው። እግዚአብሔርን የሚደፍር አንድ ሙስሊምን የሚደፍር አንድ ክርስቲያንን የሚደፍር እንትን የምትሉ ደፋሪ እከክ ጌታ አለ። ያ ቪዲዮ በእናታችሁ

እኔ ደግሞ አይን ትልሽ የገባሁት ለእሷ ነበር። ግን በዛኛ በአዲሱ ነፍሱ ይኸውላችሁ ጉድ ጉድ በምክንያት ነው። የዝችንናት ቪዲዮ ተመልክተን እንመልሳለን። ሰላሙት ኢትዮጵያውያን ቤተሰቦች እንደምን አላችሁ? ሰላም ናችሁ? እባካችሁን ይሄ በልጆቼና በሌላ በኔና የግሮሰዶን ጥቃት ፈቱትን በኋላ ይኸውናችሁ እኔ ማስረጃ ከጥቁር አንበሳ ሆስፒታል አውጥቻለሁ። ከፈቱትን በኋላ ይሄንን ልጅ እየተከተልን እንደገና ትናንትና ይኸውናችሁ የግብረሰዶም ጥቃት ፈጸመበት። እባካችሁን ይሄንን ይሄንን ግለሰብ እባካችሁን ከልጄ

ህ ይህንን ግለሰብ እባካችሁን ከልጄና እባካችሁን አድኑኝ፣ ልጄና አድኑልኝ፣ ልጄና አትርሙልኝ። ከሞተ በኋላ አይደለም

እዚህ የመጣህ ብቻ ጴንጤ ሆኑ። ለምን እንደዛ እንደምትሉት ታውቃላችሁ። ጴንጤ የሚናገሩ ሰዎች ጴንጤ ከሆኑላችሁ እናንተ እንደ ልባችሁ ትደፍራላችሁ። ጴንጤ የምታደርጉት ለዛ ነው። ኦኬ የቆየ ቪዲዮ ቢሆንም የቆየ ቪዲዮ ነው ያ የቆየ ነው። ዓመት ሆኖታል ነው የሚለው የላከው። ግን ፍትህ አላገኘችም ልጅቷ፣ ማለት ነው ሴትዮዋ። አሁን ይህንንም የኢትዮጵያ ሕዝብ ምን እንደሚል ታውቃላችሁ? አልተደፈረችም የሚሉ የደፋሪ ዘሮች አሉ። እዚህ ጋር የደፋሪ ዘሮች ማለት ይሄንን ችግር ከመንግስት ጋር የሚያይዙ አሉ። አብይ ብቻውን መቶ መቶ ሀያ ሚሊዮን ህዝብ ብቻውን በየቤታችሁ እየገባ ሊያስተዳድርላችሁ አይችልም። እሱ አንድና አንድ የሚችለው ነገር ምንድን ነው? በሱ በእሱ የመጡትን በስልጣኑ የመጡትን ማጋደም ብቻ። እንደ ሀገር ደግሞ ከሚኒቴሪ ጋር ሆኖ በልማቱ ላይ መስራት ነው። ከስር ያለው በሙሉ ደፋሬ ነው። ይህ ቀበሌ ምን ያለው ደፋሬ ነው። ብር ከተሰጠ ራስ ደፋሬ ነው። ምን አገባ ስለሰው መብት ለምን ትቆማለ? አፍሪካ አይደለም ደፋሪ ደፋሪ ዘር መደፋፈርን ምነው ነው ግን እንትን ሎናል ሽሳ ማነሽ አንቺ? ልጅሽም ሲንግል ማም ከሰፈር ጎረምሳ ወልዳችሁ ታዲያ ከሰፈራችን ሽማግሌ ይኖላል። እከክ ጭንቅላት የሚያዝ ደንቆሮ ብሏል። አዎ በቃ ይሄ አሁን ጴንጤው ሰሞኑን በቃ ተነስቶበታል። አዳዲስ ጴንጤዎች አሉ ተነስቶባቸዋል። ያ ኦርቶዶክስን ለመቀጥቀጥ ማለት ነው። አንተ ራስ እመኑኝ ብለ መጽሐፍ ቅዱስ ይዜ እግዚአብሔርን ቃል ተሰብካል። ነ ገብርኤልን የሚካኤል ግን አይታመኑም አደለም። ደንቆሮ ነው። ደንቆሮ ሸቅልበት። ለኢትዮጵያ ሕዝብ ለሃይማኖት ማፈንድር ሳይሆን መስራት ነው የሚያዋጣ። ሃይማኖት ድርጅት ነው፣ የሆኑ ሰዎች ሄዶ የሚያመልኩበት የሆነ ቤት ነገር ይሰራል። ከዛ በኋላ በቃ ወይ አዳራሽ ትከራያለህ፣ በቃ ከዛ አንተ ትሸቅላለህ። የአምሳ ሚሊዮን ቤት ሻወር በእምነበረር ታሰራለህ፣ እዛ ውስጥ ትታጠባለን። ምን መናኑ ደግሞ ቆሎ እየበላ አንተን ያጥባ ማለት ነው። ደንቆሮ ይከተል። እኔ ልጅ አልከተልም። አምላክ ኔ ጋር ነው ያለው። በምሰራው ስራ ነው የሚገለጽ ኔ አምላክ በምናገረው ወደ አፌ በሚገባውና በሚወጣው በእኔ ትህትና፣ መልካምነት እንጂ የኔ አምላክ የሚገለጸው በአንተ ደንቆሮ በአንተ ቪላ ቤትና በአንተ መኪና አይደለም። እና እከኮች ናቸው። ለማንኛውም ሌሎቻቸው ጴንጤዎች ግን አስቡበት። ይኸውላችሁ ሃይማኖት ሊደግም ሊጠፋ ሲል እንደዚህ ያቅበዣብዣችኋል። ያው ኦርቶዶክስ እንደዚህ ምን ምን አይቀራችሁ እንደዚህ ቅበዣብዣብዣ አርጓቸው። አንዱ ባታዊ ነኝ እያለ ሲመጣ፣ አንዱ አረጋዊ ነኝ እያለ ሲመጣ፣ አንዱ ህዝቡ በዚ በዛ በዚህ በዛ ሲከፋፈል ዛሬ ለዚህ በጥቷል። እና አይ ቲንክ ሶ እናንተም ቅበዣብዣ አርጓችኋል። አዳዲስ ጴንጤዎች እና አዳዲስ ጴንጤንን የምትሉ እንዲህ እንዲህ እንዲህ እንዲህ አድርጓችኋል ምክንያቱም ሊበትናችሁ ሲፈልግ እግዚአብሔር ነው። ከዛ ደግሞ ተነስቶ ህዝቡ በሙሉ ሙስሊም የሚሰልሙና ከዛ ትነደዳላችሁ። ሰላም ወዳለበት ነው ሰው ሄዱ። ምክንያቱም ሙስሊሞች ሙስሊሞች ናቸው። በ እንደናንተ እንዲህ እንዲህ እንዲህ እንዲህ አያደርጋችሁም። ተከባብራችሁ ብትኖሩ ነው የሚያዋጣችሁ። አንዱን ትመጣለ የሆነ ነገር ትላለ፣ ትመጣል። ከዛ ታዋቂ ለመሆን እረ፣ አፈር ያስበላ አፈር ብላ ጀንፈር ጉዴላ የለ፣ እስቲ ገንዘብ አምጣ፣ ገንዘብ አምጣና ህዝቡን ከረሃብና ከጦርነት እንትን በለው። የዛኔ እትሶኬ ጉዴላ ገንዘብ ያለው ሰው እንደዚህ ቁጭ ብሎ ቂቤ ተቀብዘው ከወዱ አልፎ ለአናቱ ቂቤ እንደዚህ አድርጎ ለባሉ ለውሽማ ይዘ